ክርስቲያን ነኝ ብሎ ግን ኢየሱስ መካከለኛ አይደለም አስታራቂም አይደለም አላስታረቀንም ካላንድ ሰው ቤተክርስቲያንን እንደ ያራ ኪሳራ ላይ ናት ያሰላል ኪሳራ ላይ ናት ከከምን አንጻር ከኛ አንጻር ከግለሰቦች አንጻር ማለት ነው ከኛ ድክመት አንጻር ስለዛ የክርስቶስ መካከለኛነት አስታራቂነት መጀመሪያ በደንብ መታወቅ አለበት መረዳት አለብን ጋይዝ ማወቅ መረዳት አለብን እርሱ ሊቀ ካህን አት ሆኖ ራሱን መስዋዕት አድርጎ ይዞ ገብቷል። በመስቀል ላይ ራሱን ስለ ሁላችን አቅርቧል፣ አይደለም ምንድነው? ራሱን በመስቀል ላይ ስለ ሁላችን ጌታችንና መድኃኒታችን ክርስቶስ ኢየሱስ ስለ ሁላችን አቅርቧል። ስለዚህ ይህንን የተወደደ መስዋዕት እግዚአብሔር ተቀብሎታል። ራሱ ከአብ ጋርም ተቀባይ ነው። እግዚአብሔር ይህንን ታላቅ የሆነ መስዋዕት ተቀብሏል። በዚህ እርቅ እናገኛለን። ጌታችን ኢየሱስ አድርጎ ደግሞ በአባቱ ቀኝ በዛ በሰማይ በአባቱ ቀኝ ተቀምጧል እና በመስቀል ላይ ያቀረበው ያ ማቅረብ ዘላለማዊ እንዲሆን ያደርገዋል። በመስቀል ላይ መኖሩ ማለት ነው። ክርስቶስ ኢየሱስ ምን ምድር ጥቅመሆን አረገ ትላላችሁ? ክርስቲያኖች ከደህነታችን ጋር ይገናኛል ማድረጉ ኢየሱስ በአብ ቀኝ መቀመጡ? አዎ ይገናኛል ከደህነታችን ጋር። እንዴት ይገናኛል ከተባለ በመስቀል ላይ ስለ ሁላችን መሞቱ እኛን ለማስታረቅ ነው አለ ግን ያ አንዴ የሰራው የማዳን ስራ የማስታረቅ ስራ ዘላለማዊ መሆን አለበት የለበትም? አለበት። አሁን ላይ ተነስቶ አንድ ሰው ወደ ክርስትና መምጣት የሚፈልግ ከእግዚአብሔር ጋር የሚታረቀው በማን ስራ ነው? በክርስቶስ ኢየሱስ ስራ ነው። አንድ ሰው ወደ ክርስትና ሲመጣ ከእግዚአብሔር ጋር ተታርቆ የሚጀምረው በጌታችንና በመድኃኒታችን በክርስቶስ ኢየሱስ ስራ ነው። ግን ያ ስራ የተሰራው ከሁለት ሺህ ዓመት በፊት ነው። አሁን ላይ እንዴት ሊሰራ ይችላል ከተባለ ክርስቶስ እርሱ ያ ይህንን ስራ የሰራው ጌታ ለዘላለም በህይወት ይኖራልና።